መካ የወረደች አንድ መቶ አስራ አንድ አንቀጾች ያሏት እና ይህች ሱራ ሙሉ በሙሉ በነቢዩላህ ዩሱፍ ታሪክ ዙሪያ ነው እና የምታጠነጥነው። ስሟም ሱረቱ ዩሱፍ በመባል በራሳቸው ስም ተሰይማለች። እና አወለል ኢስላም ላይ ነቢዩ አለይሂ ሰላቱ ወሰላም እንደሚታወቀው ያው በተውሂር ነው እንደ ሌሎቹ ነብዮች መነሻቸው ተውሂር ነው ላ ኢላሀ ኢላ ላህ ሙሐመዱን ረሱሉላህ የሚለውን መርህ ነው አንግበው የተነሱት ማለት ነው። በዚህ ዙሪያ እንግዲህ አርካን አልኢማን፣ አርካን አልእስላም ከዛ ጋር ተዛማጅነት ያላቸውን መሰረታዊ ነገሮች ነበረ ሰዎችን ሌትተቀን የሚያስተምሩት ማለት ነው። በዛ ብዙ አመታትን አስቆጥረዋል። በተውሂድ ዙሪያ ወደ ሶላት ወደ ዘካት ወደ ሀጅ ወደ ሶም እንኳ ሳይገባ ታስር አመት በላይ ነው ተውሂድን ለማስጨበጥ ለሰዎች የደከሙት ማለት ነው። እና ይህንን የተውሂድ ስራ ብዙ ጊዜ ደጋግመው ሰዎችን ተሽርቅ አዘቅጥ ለማውጣት ወደ ተውሂድ ብርሃን ለማዝለቅ ያልተቆጠበ ጥረት ካደረጉ በኋላ የተወሰኑ ግለሰቦች እንደሚፈለገው ጥሩ አቅጣጫ ላይ ደረሱ ማለት ነው። የጣዖት አምልኮትን አንቅረው ተፉ። የአላህን ወህዳንያ ተጋቱ። ቀጥታ ለጌታ ፍቃድ እጅ ሰጡ። ያኔ አሁንም እሳቸው ያንን ነገር የበለጠ ለማጎልበት በተውሂድ ዙሪያ የሚያደርጉትን ጥረት ሲቀጥሉ አሳብ ቀረበላቸው እና ያረሱላላህ አሏቸው እና ይሄ የተውሂድን ጉዳይ አልሐምዱሊላህ ከሞላ ጎደል አሁን በደንብ እየተረዳን እየገባን ነው። ከአላህ ሌላ ያለ ነገር ማምለክ ምን ያህል አስከፊ ነገር መሆኑ ተረርተን እሱን ተጸይፈን አንቅረን ተፍተነዋል። ካሁን በኋላ ግን ትቅም መንፈሳችንን ለማደስና እንትን ለማለት ተታሪክስ አንዳንድ ነገር የቀድሞ ነቢያት ታሪክ በስፋት አለ ብለውናል። እነዛ ደስ የሚሉና እያዝናኑ የሚያስተምሩ ታሪኮችን ብትነግሩንስ የሚል ሀሳብ አቀረቡላቸው ማለት ነው። ያኔ ይህን ሀሳብ ሲያቀርቡ አላህ ደግሞ ሱብሃነሁ ወተዓላ ፍቃዱ ሆኖ እሱም ሊያቀርብላቸው አስቦ ስለነበረ ይህችን ሱራ አወረደላቸው። ታሪክማ አካላችሁ በጣም የነጠረ የተዋጣለት እንከን የሌለው ያልተጋነነ እና ተጨባጭ የሆነ ታሪክ ነው የምነግራችሁ። በተለይም እዚሁ ተውሒዳችሁ ጋራ በቀጥታ የሚገናኘውን የነቢዩላህ ዩሱፍን ታሪክ ከመነሻ እስከ መድረሻው ንገራቸው ብሎ ይህችን ሱራ አወረደላቸው ማለት ነው። ስለዚህ ነቢዩላህ ዩሱፍ እንግዲህ የነብይ ልጅ ናቸው ያዕቁብ እንደገና ያዕቁብ የነብይ ልጅ ናቸው፣ የኢስሐቅ ኢስሐቅ የነብይ ልጅ ናቸው፣ የኢብራሂሙል ኸሊል በጣም ወርቃማ የሆነ ዘረግንድ ላይ የወረዱ ናቸው። ስለዚህ ነቢዩ አለይ ሰላቱ ወሰላም ስለ ነቢዩላህ ዩሱፍ ምን አሉ? መን አሽረፉ ናስ፣ መን አክረሙ ናስ ከሰው ልጆች ሁሉ ወደር የሌለው ምርጥ፣ የምርጦች ሁሉ ምርጥ፣ ትልቅ ሰው የሚባል ማን ነው ብለው በሚጠይቋቸው ጊዜ ከሰዎች ሁሉ የሚበልጥና የሚመርጠው ታላቅ ሰው ማን ነው ባሏቸው ጊዜ፣ አልከሪም ብኑልከሪም ብኑልከሪም ብኑልከሪም አሉ። ከሰዎች ሁሉ የሚበልጥና የሚልቅ በዘረግንዱ ወደር የሌለው ሰው ታላቁ ነቢይ ነው ዩሱፍ ነው አሉ። ተዩሱፍ ደግሞ አባቱም እንደዛው ታላቅ ነው። የዛም አባት ታላቅ ነው። የዛም አባት ታላቅ ነው። አራት ቤት ሰንሰሉ ሳይቆረ ሰንሰለቱ ሳይቆረጥ ነብየ ሙርሰል እየሆኑ የመጀመሪያው እብራሂሙል ኸሊል ቀጥለው ኢስሐቅ ቀጥለው ያዕቁብ ቀጥለው ዩሱፍ ናቸው። እንግዲህ በዘሩ ሊኮራ የሚገባው ሰው ቢኖር ይህን ዘር የሚያክል የለም። አራት ቤት የነብይ ልጅ ነብይ እየሆነ ተቀጣትሮ መጥቷልና ማለት ነው። ይህን እንግዲህ ታላቅ ነብይ በዚህ በዱንያ ላይ ያገኛቸውን ውጣ ውረድና ውጥንቅጥ ያሳየናል። የምርጦች ሁሉ ምርጥ የተባሉ ሰውዬ እንደ ተራ ዱርዬ በሌቦች ተሽጠው በሰው ሀገር ስንት ሲንከራተቱ እንደ ሮኑና በመጨረሻ ምን እንዲያጋጠማቸው በሰፊው የሚያትትና የሚገልጥበት ቦታ ስለሆነ ይሄ ታሪኩ በጣም አስተማሪ ነው በማለት የዩሱፍን ታሪክ ያቀርባል። የሚገርመው የሌሎቹ ነብዮች ታሪክ በተለያየ በተቆራረጠ መልኩ በተለያዩ ስራዎች ተደጋግሞ ይነገራል። የዩሱፍ ታሪክ ግን ከመነሻ እስከ መድረሻው ዘንቦ ያባራው እዚሁ ነው። ሌላ ሱራ ላይ የዩሱፍ ታሪክ አይገኝም። ለዚሁ ብቻ የተከሰሰ እና ከመጀመሪያ እስከ መጨረሻው ድረስ ያጋጠማቸው ነገር በሚገባ በመደዳው የተነገረው እዚህ ሱራ ብቻ ላይ ነው ማለት ነው። እና አሁን ወደ ቴላዋው እንመለሳለን

ለየት ያለ ይዘትና ባህሪ ያላት ሱራ ናት። በመግቢያው አላህ ስብሓነሁ ወተዓላ ቁርአን ምን አይነት ለሰው ልጅ ጠቃሚና ወሳኝ የሆነ መልእክት አዝሎ እንደመጣ ይጠቁማል። በአረበኛ ቋንቋም እንደተላከ ያረጋግጣል። ከዛ ያው ታሪኩ የነቢያት ታሪክ ሁልጊዜ እንደ ሰንሰለት የተያያዘና ተመሳሳይ ነው። የቀዳሚውን ነቢይ ታሪክና የእመሞችን ባህሪ ማወቅ ለቀጣው ፈርቀዳጅ ነው። በመሆኑም አላህ ስብሓነሁ ወተዓላ ነቢያችን አለህ ሰላቱ ወሰላም መጀመሪያ አካባቢ ላይ በጣም ህልክ አስፈጅ የሆነ ችግር አጋጥሟቸው ነበረ። አንድ ረዳት አይዞህባይ አጥተው ሁሉም አይን ይብላህ በሚላቸው ጊዜ እንደገና የተወሰነ ድጋፍና እርዳታ የሚሰጧቸው ሁለት ጠንካራ ግለሰቦች ነበሩ ባጠገባቸው። እነሱም አንደኛ አጎታቸው አቡ ጣሊብ፣ የአልይ አባት አሳዳጊያቸው፣ እሱ እምነቱን ባይቀበልም እኔ ክንዴን ሳልንተራስ ማንም የሚነካ የለም እያለ በጎሳ ስሜት ይረዳቸውና ይከላከልላቸው ነበረ። እንደገና በቤተሰብ ደረጃ ደግሞ ባለቤታቸው ኸዲጃ ባለ በሌለ አቅሟ፣ በሀብቷ፣ በእውቀቷ ከጎናቸው ቁማ ታጽናናቸው ነበረ። እነዚህ ሁለት ታላቅ ሰዎች በአንድ አመት ሞቱባቸው እና ያለ የሌለ ተስፋቸው እንደ ጨለመ የሚያሳይ ክስተት ነበረ። አላህ አላቸው እንዲጀግነቱ። ያኔ በጣም ሀዘኑ አጠቃቸውና አመቱን ራሱ አመል ሑዝን የሀዘን አመት ብለው ሰየሙት። ግን አላህ ስብሓንሁ ወተዓላ አንድ ነገር በሚከፋና በሚከብድ ጊዜ ፈረጃው ቅርብ ነው ባለው መሰረት ፈኢነማ አልዑስሪ ዩስራ እነማ አልዑስሪ ዩስራ ያልተጠበቀ ጥሩ ብርሃናማ ጊዜ እንዲመጣላቸው አደረገ፣ ሂጅራን ከፍቶ ማለት ነው። በዛ ጊዜ እንግዲህ የሚይዙት የሚጨብጡት ጠፍቶ ሁሉም ነገር ግራ ተጋብቷቸው በነበረበት ጊዜ ነው ይህቺ ሱራ ያወረደው። የፈረጃው ምልክት ናት። እንኳን ያንተ የደረሰብህ የተወሰነ ነው። ይህነ ዩሱፍን ታሪክ ብትሰማ ምልት ሆን ነው። እስቲ ወንድምህን የዩሱፍን ታሪክ አቅርብላቸውና ለአንተም ለተከታዎችህም ከእናንተ ችግር ጋራ አገናዝቡትና አመሳክሩት የእናንተ እኮ በዛ አንጻር ሲታይ ዝግባ የሚባል አይደለም፣ በማለት ለማጽናናትና ሞራላቸውን ለመደገፍ የተጠቀመበት ነበረ ማለት ነው። አሊፍ ላምራ አላሁ አዕለሙ ቢሙራዲ ከማ አስለፍና ከይረ መረት ምን ቀብል አሁን ቀደም በተደጋጋሚ እንዳሳለፍ ነው። አሊፍ ላም ና አሊፍ ላምራ የመሳሰሉት በፊደላት የሚጀመሩ ሱራዎች በቀጥታ ከመተርጎም አላህ ይወቅ ብሎ ማለፉ ይመረጣል። ትልከ አያቱል ኪታቢል ሙቢን ትልከል ከሊማቱ ታሊያ ከዚህ ቀጥለን የምናቀርብልህ መለኮታዊ ቃላቶች ገላጭ የሆነው ኪታባችን አንቀጾች ናቸው፣ በማለት ራሱን ማስተዋወቅ ጀመረ። ቁርአንን ማለት ነው። አሁን የምነግረህ ነገር እንደ ተራ ነገር እንዳታየው፣ ሀቅና ባጢልን አብጠርጥረው የሚገልጡና የሚያቀርቡ የሆኑ አንቀጾችን ከዚህ ቀጥሌ አቀርብልሃለሁ ለግሰሃለሁ አላቸው።

ኢና አንዘልናሁ ቁርአናን አረብያ ይህንን መመሪያህን በአረበኛ ቋንቋ የሚነበብ አድርገን በእርግጥኛ አወረንልህ ይላቸዋል፣ ለነብዩ አለይሂ ሰላቱ ወሰላም። እንግዲህ የነቢዩ ቋንቋ ያው አረበኛ ስለሆነ ማንኛውም ነቢይ በተላከበት አካባቢ በሚታወቀው ቋንቋ ነውና የሚላከው በአረበኛ ቋንቋ አወረን ልህ ይላል። እና አረበኛ ቋንቋ በጣም ሰፊ ነው። እስካሁን ድረስ በስፋቱ ተወዳዳሪ አላገኘም። እና እንደገና ደግሞ ግልጽ ነው። በቀላል አገላለጥ ብዙ መልእክቶችን በአንድ ቃል ማካተት የሚችል ልዩ ባህሪ ያለው ቋንቋ ነው። ስለዚህ ሪሳላውን ሙሉ በሙሉ ለማዘልና ለማስተናገድ የሚችል ቋንቋ ስለሆነ ነው የተመረጠው ማለት ነው። አለም አቀፍ ስለሆነ ሪሳላው እንደገና የማይሞት ቋንቋ ነው። ሌሎች ቋንቋዎች እንደ ተክል እንደ በቀልት በየጊዜው ቃላቶች ይፈጠራሉ፣ እየዋሉ እያደሩ ደግሞ ይከስሙና በሌላ ቃላት ይተካሉ። አረበኛ ግን ከዚህ የተለየ ባህሪ ያለው ቃላቶቹ አይሞቱም፣ ሁልጊዜ ቋሚ ናቸው። ለቋሚው መልእክት ቋሚ ቋንቋ ያስፈልገዋል ማለት ነው። ስለዚህ አዲስ ያድጋል ይበለጽጋል እንደ ሌላው ቋንቋ ግን ጊዜ ያለፈበትና ትጥቅም ውጭ የሚሆን ቃል የለውም። ሁሉም ቋንቋዎች በነበሩበት አገልግሎታቸውን የመቀጠል ባህሪ ያላቸው ማለት ነው። ለዚህ አላህ ስብሓነሁ ወተዓላ ይህንን ቋንቋ ለታላቁ ሪሳላ መርጦታልና በዚህ ቋንቋ አወረር ነው ይላል። ለአለኩም ታዕቂሉን እናንተ ኡመሞች መልእክታችንን ትረዱ ዘንድ እና ሰፊና ብቁ የሆነ ቋንቋ ላይ የተመርኩዞ የመጣው መልእክታችን ሁላችንም ሁላችሁንም ሊያሳተፋችሁ የሚችል ነውና መልእክቴን ትረዱልኝ ዘንድ በዚህ ቋንቋ አወረድኩላችሁ፣ ይላል ናህኑ ነቁሶ አለይከ አህሰን አልቀሰስ ይላል። ያው ሰሀቦቹ እስቲ ተቀደምት ታሪኮች፣ አንዳንድ አስተማሪ የሆኑ ታሪኮችን ጥቀሱልን ብለው ስለጠየቋቸው ይሄንማ ከፈለጋችሁ እኛ በጣም ውብና ምርጥ ከሆኑት ታሪኮች እናቀርብልሃለን፣ ይላቸዋለ ነቢዩ አለይሂ ሰላቱ ወሰላም እና አላህ ስብሓነ ወተዓላ የሚያቀርበው ነገር ውሸት፣ ቀልድ፣ ጨዋታ፣ ማጋነን አይጨመርበትም። የታሪክን አንኳር ፍሬ ነገሩን ነው ጨምቆ የሚያመጣው ማለት ነው። ስለዚህ የተዋጣለትና እንከን የሌለው ትክክለኛውን ቋንቋ እኛ እናቀርብላችኋለን።

የዘነጋ ነበረ። አሁን ግን አላህ ሱብሓነሁ ወተዓላ በሰጠህ እድል እና ጸጋ አስፈላጊ የሆኑትን ቋንቋ፣ አስፈላጊ የሆኑትን ታሪኮች ሁሉ መልካምና ውብ የሆኑትን ታሪኮች እናቀርብልሃለን በማለት ሊጀምር ነው ማለት እና አሕሰነል ቀሶስ ማለት ቀሶስ ሲባል ብዙ ጊዜ ያው ልብ ወለድ ያጠቀዋል። ሰዎች አንድን ያልሆነ ነገር ራሱ እንደሆነ አድርገው በጥሩ ቃላቶች ይሸክነው ሰውን የሚያማልሉና የሚስቡ ታሪኮች አሉ ግን በተጨባጭ ይሄ ነገር በምድር ላይ ተከስቷል ብባል የለም የሌለ ነገር በቃ እንዲህ ቢሆን እሳ ብሎ በምናልባት ሰው ዝም ብሎ ባለሙያ ቃላቶችን ከሽኖ ደስ የሚሉ ነገሮችን ያሰማሃል ማለት ነው ይሄ ግን ዞሮ ዞሮ ምን ይሆናል ውሸት ይሆናል ማለት ነው እንደዚህ ነገር አልተከሰተም እንዲህ አይነት ሰው አልነበረም ከተባለ ያው የሚጨበጥ ነገር ባለቤት የሌለው ወሬ ሆነ ማለት ነው የአላህ ስብሃነ ወተዓላ ነቢያትና የእመሞች ታሪክ ግን አላህ በተጨባጭ ሳይጨመር ሳይቀነስ በአንድ ወቅት የተከሰተ የሆነውን ነገር ነው የሚያቀርበው፣ ደግሞም ሳይጋነን ውሸትም ሳይጨመርበት። ሰዎች የሚጽፉት ነገር ግን ምናልባት መሰረት እንኳ ቢኖረው አንዳንድ ጊዜ በጥላት ከሆነ የሚጻፈው በተቃራኒው እያጠለሸ ነው የሚጽፈው ማለት ነው። በወገን ከሆነ ደግሞ እያጋነነ ነው የሚጽፈው። ስለዚህ አሕሰነል ቀሶስ መልካም ውብ የተዋጣለት ሊባል አይቻልም ማለት ነው። ምክንያቱም ሚዛን የጎደለው ስለሚሆን አላህ የሚያቀርበው ነገር ግን ከዚህ ሁሉ እንከን የጸዳ ሁሉ ነገር የተዋጣለትና ተጨባጭ ነገር ስለሆነ ተቂሷዎች ሁሉ የተመረጠ ውብና መልካም ማራኪ የሆነን ታሪክ እኛ እናቀርብልሃለን ይላቸዋል ማለት ነው። ይህም ታሪክ ደግሞ በቁርአን ተልእኮ ውስጥ ተካቶ ነው የመጣው ዝም ብሎ ታሪክ ሳይሆን የቁርአን አካል ሆኖ መጥቷል። እስተቂያማ ቀን ኡማሞች እንዲማሩበት ማለት ነው እና ወይ እንኩንተ ሚንቀብሊህ ቀብልህ ለሚን አልጋፊሊን ማለት ማኩንተ ተድሪ መል ኪታቡ ወለል ኢማን እንዳለው በሌላው ቦታ፣ ነቢዩ ሪሳላ ከመሰጣታቸው በፊት እርግጥ በተፈጥሯቸው ቅን ነበሩ፣ ደግ ነበሩ። ግን ነቢይ ሆናለሁ ብለው አይጠብቁም ነበረ። እንደገና ስለ ሃይማኖትም ምንም ግንዛቤ አልነበራቸውም። ኪታብ የሚባለውም የአላህ ኪታብ አያውቁትም ነበር። ጊዜው ደርሶ ግን ሲመጣ አላህ ስብሓነ ወተዓላ ለዚህ ለትልቅ እድል አበቃቸው፣ እንጂ እሳቸው ለዚህ ደረጃ አበቃለሁ ብለው ያሰቡትና የከሰቡት ነገር እንዳልነበረ ይጠቁማል ማለት ነው። ኢዝ ቃለ ዩሱፍ ሊአቢሂ እና ወንድምህ ሱፍ ለአባቱ ለወላጅ አባቱ ለነቢዩላሂ ያዕቁብ ባለ ጊዜ የነበረውን አውሳላቸው እስቲ ንገራቸው ለታሪክ ናፋቂዎች ይላል። እንግዲህ ቅድም እንዳልኩት ነብዩላህ ዩሱፍ የያዕቁብ ልጅ ናቸው የነብዩላህ ያዕቁብ ልጅ ነብዩላህ ያዕቁብ ደግሞ የእስሐቅ ልጅ ናቸው እስሐቅ የኢብራሂም ልጅ ናቸው እነዚህ እንግዲህ በጣም ወርቃማ የሆኑ የተባረኩና የተመረቁ ቤተሰቦች ነብይ በነብይ እየተወራረሱ ነው የመጡት ማለት ነው የመጨረሻው ዩሱፍ ለታላቅ ደረጃ አላህ ስብሓነሁ ወተዓላ ቢያጫቸውም በጣም በሰው ላይ ደርሶ የማያቅና የማይጠበቅ ውጥንቅጥና ውጣ ውረድ ችግር አጋጥሟቸዋል። ያንን ነገር ነው አሁን የሚያቀርብልን ማለት ነው። እና ዩሱፍ ገና በለጋ እድሜው እያለ ከአስር እስከ አስራ ሁለት ዓመት በነበረ እድሜያቸው ላይ ነው ችግሩ የጀመራቸው፣ ገና እምቦቃቅላ በነበሩበት ጊዜ ማለት ነው። እና ነቢዩላህ እብራሂም እህታማችን ማግባት ይፈቀድ ነበር በሳቸው ሸሪዓ። እሱ ነቢዩላህ ያዕቁብ ማለት ነው። ያዕቁብ ራሄልና ማንኛው አንደኛዋ ስሟ ረሰዋት። ሁለት ታላቅና ታናሽ እህትማማቾችን ነበረ ያገቡት። ከሁለቱም ወለዱ እና ከታናሿ ነው ዩሱፍ የተወለዱት ማለት ነው። ከታላቋ ስድስት ወንድሞች አሏቸው ከአክስታቸው የተወለዱ ማለት ነው። እንደገና ታናሿን ጨምረው አገቡና ዩሱፍና ቢንያሚን የሚባሉ ሁለት ልጆች ተወለዱ። ያኔ እነዚህ ወደ ኋላ የመጡት በመልክም በጸባይም በይዘታቸው የተሻሉ ሆነው ስለመጡ ታላላቆቹ እነዚህ ልጆች በጥርጣሬና በጥላቻ ማየት ጀመሩ ማለት ነው። እዝ ቃለ ዩሱፉ ሊአቢህ ነብዩላ ዩሱፍ ከለታት አንድ ተኝተው እያሉ ምናም አዩ። ያንን በምናማቸው ያዩትን ነገር ሲነቁ ለአባታቸው ሊነግሩ ነው፣ የችግሩ መባቻ ማለት ነው። እና ለአባታቸው ምናሉ አሉ፣ ያ አበቴ አባዬ፣ አሉ ጠዋት ተነስተው፣ ይኒ ረአይቱ አሀደ አሸረ ከውከባ፣ ዛሬ ባይገርመወት በህልሜ አስራ ሁለት ኮኮቦች እና ወሸም ሰወልቀመር ፀሀይን ጨረቃም ጨምሮ ራአይቱሁም ሊሳጅዲን ሁላቸውም ለእኔ እጅ ሲነሱልኝ ሲሰግዱልኝ አየሁኝ የሚል ምናብ ለአባታቸው ተናገሩ ማለት ነው እና ገና ለጋ ዕድሜ ላይ ናቸው። ዩሱፍ አስራ ሁለት ዓመት የተጋነ ነው አለበለዛ አስር ዓመት ነው የሚልም አለ። በአስር ዓመት ዕድሜ ላይ እያሉ ልዩ የሆነ ማሪ ሱ መናማዩ ይህ ምንድን ነበረ? በእንቅልፍ ልባቸው እያሉ በሰማይ ላይ ያሉ ደማቅና ትልልቅ ከዋክብቶች የሚባሉ እንደገና ፀሐይም ጨረቃም ተጨምረው ሁላቸውም ከሰማይ ወርደው ረግፈው መሬት ላይ ይሱፍን እጅ ሲነሱ አዩ ማለት ነው። እንዲህ አይነት ነገር አየሁ ሳ ምንድን ነው ብለው ለአባታቸው ተናገሩ። ራአይቱሁም ሊሳጅዲን አስራ ሁለቱ ከዋክብቶችና አስራ አንዱ ከዋክብቶችና ሁለቱ ፀሐይ፣ ጨረቃ ለእኔ እጅ ሲነሱ ሲሰግዱልኝ አየሁኝ ብለው ነገሯቸው። ያነ ያዕቁብ ይሄ ምናምን ፍቹ ወይም መልእክቱ ምን እንደሆነ በቀጥታ ገባቸው። ግን ፍቹን ሊነግሯቸው አልፈለጉም ማለት ነው። ለምን ፍቹን ከተነገራቸው የልጅ ነገር ምስጢር መቆጣጠር አይችልምና እኔ እኮ እንደዚህ ልሆን ነው ብሎ ሲያወራ በወንድሞቹ በኩል ችግር ይመጣበታል የሚል ስጋት ተሰማቸውና ጥሩ ነው ኸይር እንሻ ለማንኛውም ይህንን ነገር ለሌላ ተኔ ውጭ ለሆነ ሰው እንዲያት ነግር ብለው ሊያስጠነቅቋቸው ነው ማለት ነው። እና አስራ አንድ ከዋክብቶች የሚባሉት አስራ አንድ ወንድሞች ማለት ነው። አስራ አንድ ወንድሞቻቸው ለአስራ አንዱ ወንድሞች አለቃ ሊያረጋቸው ፈልጓል አላህ ማለት ነው። ከዛም አልፎ አባታቸውና እናታቸው እንደ ፀሐይና እንደ ጨረቃ ተመስለው እሳቸውን እንደሚያከብሯቸውና አለቃነታቸውን እንደሚቀበሉ ነው የሚጠቁመው፣ መናሙ ማለት ነው። ይሄ ነገር ደግሞ መጀመሪያውንም ዩሱፍ የሚወጣ ጥጃ ከማሰሪያው እንደሚባለው በጣም በመልካቸውም በጸባያቸውም፣ በሁለንተናቸው የተሻሉ ስለነበሩ ይሄ ልጅ ከኋላ መጥቶ እኛን ሊበልጠን ይችላል፣ አለቃነቱን ሊይዘው ይችላል የሚል ስጋት ነበረባቸው። ያንን የፈሩት ነገር መምጣቱ ነው አሁን ማለት ነው። ስለዚህ ይህንን ለአባታቸው ሲናገሩ፣ ቃለ ያዕቁብ ዓለይሂ ሰላም ያቡነይ አሉ፣ ልጄ ሆይ አሉት ዩሱፍን ላ ተቅሱስ ሩእያከ ዓላ እኽወቲከ። ይህንን ምናምን ጥሩ የሚቀጥለውም በቀጣው እንመለስበታለን። ወሰለ ላሁ ሰለማ አላ ነቢይ ላሊቅ